ጤና ይስጥልን አድማጮቻችን፣ እንዴት አላችሁ? ሳምንታዊው ንቃተ ሕግ ዝግጅታችን መደመጡን ጀምሯል። በዛሬው ቆይታችን የምናነሳው ርዕሰ ጉዳይ በማስገደድ መጠቀም ወንጀል ምንነትና የሚያስከትለው የሕግ ተጠያቂነት ምን ድረስ ነው የሚለውን ጉዳይ ይሆናል። የወንጀል ነክ ዜናዎችንም አዘጋጅተናል። ብታውቁት ብለንም ደግሞ የመረጥንላችሁ አንድ ጉዳይ አለ። እነዚህን ጉዳዮች ከእኛ ጋር ቆይታ ስታደርጉ የምታደምጧቸው ይሆናል። የፕሮግራሙ አዘጋጅና አቅራቢ ቢታኒ ኃይሌ ነኝ። ቀዳሚው ጉዳያችን የወንጀል ጉዳይ ዜና ነው። እሱን አድምጠን እንመለሳለን። ብሩክ ድንቁ እንደሚከተለው ያቀርበዋል። ተከታተሉት። ከባድ የወንብድና ወንጀል የፈጸመው ተከሳሽ የዕድሜ ልክ ጽኑ ስርዓት ተፈረደበት። ሲሳይ አንዳርጌ የተባለው ተከሳሽ ከሁለት አባሪዎች ጋር በጋራ በመሆን የማይገባውን ብልጽግና ለማግኘት በማሰብ ሟች ውድና አስናቀ እያሽከረከረው የነበረውን ንብረትነቱ የግል ድርጅት የሆነውን የዋጋ ግምቱ 3 ሚሊዮን 500 ሺህ ብር የሆነ ሲኖትራክ መኪና አስፈራርቶ ለመውሰድ በመስማማት መኪናውን ለመውሰድ እንዲያመቸው ጥቅምት 1 ቀን 2015 ዓ ም ከሌሊቱ በግምት 9 ሰዓት ሲሆን ከሟች ጋር አብሮ የነበረው አንደኛ የተከሳሽ አባሪ ከተከሳሹ ጋር በስልክ በመነጋገር ሟች በመኪናው አሸዋ እንደጫነ ቦሌ ክፍለ ከተማ ወረዳ 12 ማርያም ቤተ ክርስቲያን አካባቢ ወደሚገኘው ገደላማ ቦታ እንዲመጣ ካደረጉ በኋላ ቦታው ላይ ሲደርሱ ተከሳሽ ሰው መምጣት አለመምጣቱን ሲጠባበቅ ሁለተኛ የተከሳሽ አባሪ ለአንደኛ የተከሳሽ አባሪ ሽጉጥ ሰጥቶት አንደኛው የተከሳሽ አባሪ በሟች ላይ ተኩሶ ትከሻው አካባቢ በመምታት ሕይወቱ እንዲያልፍ ካደረጉ በኋላ ተከሳሽና አባሪዎቹ ሟችን ከጋቢና አውርደው መሬት ላይ ይጥሉታል። ተከሳሹም ሟች በመኪናው ላይ ጭኖ የመጣውን አሸዋ በሟች ላይ ገልብጦ ሟቹ በአሸዋው እንዲቀበር በማድረግ መኪናውን ወስ ወስደው 1 ሚሊዮን 100 ሺህ ብር ሸጠው የተካፈሉ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ግድያና ከባድ ውንብድና ወንጀል ችሎት ተከሳሽ ከአባሪዎቹ ጋር ሆኖ በፈጸመው የከባድ ውንብድና ወንጀል ክስ ቀርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቤ ሕግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶ የመከላከያ ማስረጃ አቅርበው ያሰማ ቢሆንም መከላከል ባለመቻሉ አቃቤ ሕግ ባቀረበው ክስ መሰረት የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ በማሳለፍ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የተከብራችሁ የንቃተ ህግ አድማጮቻችን አሁን ደግሞ ወደ ዕለቱ ወደ ያዝነው ዋና ጉዳይ ነው የምንሻግረው ሻገረው የዕለቱ ዋና ጉዳያችን በማስገደድ መጠቀም ወንጀል ምንነትና አፈጻጸም የህግ ተጠያቂነት ምን ይመስላል የሚለውን ጉዳይ ይሆናል እንደሚከተለው አዘጋጅተነዋል የሰው ልጆች ካሏቸው መሠረታዊ መብቶች መካከል አንዱና ዋነኛው ከማንኛውም አካላዊውም ሆነ ስነ ልቦናዊ ተጽዕኖ ነጻ ሆኖ የመኖር መብት ነው። ወንጀል ይህንን የተፈጥሮ ነጻነት በመጋፋት በግለሰቦች አካል፣ ንብረት፣ ስነ ልቦና ላይ ከፍተኛ ጉዳት ሲያደርስ ይስተዋላል። ለዚህም ነው በ1996 ዓ ም የወጣው የኢፌዴሪ የወንጀል ሕግ የተለያዩ የንብረትና የነጻነት ጥበቃ ድንጋጌዎችን ያካተተው። ከእነዚህም መካከል በአንቀጽ 713 ላይ የተደነገገው በማስገደድ መጠቀም ወይም ኤክስቶሬሽን አንዱ የሆነው ይህ ወንጀል እንደ ስርቆት ወይም ውንብድና በጉልበት በስውር ንብረትን በመውሰድ የሚፈጸም ሳይሆን በተበዳዩ ላይ የሞራል ቁሳዊ በሆነ ነገር ማስፈራራት፣ ጫና መፍጠር የተበዳዩን የመወሰን ነጻነት በማሳጣትና እጅ እንዲሰጥ በማድረግ የማይገባ ጥቅም ለማግኘት የሚፈጸም ወንጀል ነው። ፈይሳ ሽርካ ይባላሉ። በፍትሕ ሚኒስቴር በንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አካባቢ ግንኝ በማስገደድ መጠቀም ወንጀል ማለት ነው ማለት ነው። የሕግ ተጠያቂነቱስ እንዴት ነው? የምድሩን ጥያቄ እንግዲህ ስናይ የሰው ልጆች ካላቸው መሰረታዊ መብቶች መካከል አንዱና ዋናው ከማንኛውም አካላዊ ሆነ የስነ ልቦና የተጽዕኖ ነጻ ሆኖ የመኖር መብት ነው። ወንጀል ይህንን የተፈጥሮ ነጻነት በመጋፋት በግለሰቦች አካል፣ ንብረት፣ ህይወት እንዲሁም ስነ ልቦና ከፍተኛ ጉዳት ሲያስከትል ይስተዋላል። ለዚህም ነው እንግዲህ በ1996 ዓ ም የወጣው የፌዴሪ የወንጀል ህግ የተለያዩ የንብረትና የነጻነት ጥበቃ ድንጋጌዎችን ያካተተው። የወንጀል ህጉ በማስገደድ መጠቀም ማለት ምን ማለት እንደሆነ ቀጥተኛ ትርጉም ባይሰጠውም በአንቀጽ 713 ላይ ማንም ሰው የማይገባውን ንብረት ጥቅም ለማግኘት ለማስገኘት ገንዘብን ወይም ዋጋ ያለውን ነገር አሊያም ሰነድ ወይም መብት የሚሰጥ ነገር እንዲሰጥ ለማድረግ ከወንበዴነት ወንጀል ውጪ የኃይል ከፍ ያለ የዛቻ ድርጊት ሰው ላይ የፈጸመ እንዳይከላከል አቅሙን ያሳጣ እንደሆነ በማስገደድ መጠቀም ወንጀል ተጠያቂ ሊሆን እንደሚገባ ይገልጻል። ከድንጋጌው ለመረዳት እንደሚቻለው ወንጀሉ በተበዳዩ ላይ በኃይል በመጠቀም ከባድ ዛቻ በመሰንዘር ራሱን እንዳይከላከል በማድረግ የሚፈጸም ነው። ነገር ግን ይህ የኃይል ድርጊት በባህሪው ከወንብድና የተለየ መሆን እንዳለበት ይደነግጋል። ይህ ማለት እንደ ወንብድና ቅስፈታዊና አካላዊ ነጠቃ ላይ ያተኮረ ሳይሆን ተበዳዩን በማስገደድ ፈቃዱን ማግኘት ላይ ያ ተኮረ እንደሆነ ከድንጋጌው መረዳት እንችላለን። ድርጊቱ የሚፈጸመው ወንጀል አድራጊው ለራሱ ወይም ለሌላ ሰው በሕግ ያልተፈቀደን የማይገባ የንብረት ጥቅም ለማግኘት ሲል እንደሆነ፣ ተበዳዩ በተፈጠረበት ጫና ተገዶ ገንዘብን፣ ንብረትን፣ የንብረት መብት ማረጋገጫ ሰነድን፣ ከዕዳ ነጻ መሆኑን የሚገልጽ ማስረጃን ለወንጀል አድራጊው አሳልፎ እንዲሰጥ ማድረግ እንደሆነ ከድንጋጌው መረዳት ይቻላል። በመሆኑም በማስገደድ መጠቀም ማለት ከባለ ንብረቱ መልካም ፈቃድ ውጪ ያዩ ማስፈራሪያዎችና ሌሎች ስነ ልቦናዊ ተጽዕኖዎችን በማሳደር ግለሰቡ ንብረቱን እንዲሰጥ ማድረግ እንደሆነ ያስረዳል። በ1996 ዓ ም በወጣው የኤፌድሪ የወንጀል ህግ አንቀጽ 713 ስር አንድን አጥፊ ተጠያቂ ለማድረግ አጥፊው የማይገባውን የንብረት ጥቅም ለማግኘት አሊያም ለማስገኘት ሲል በተበዳይ ላይ ከባድ ዛቻ ፈጽሞ እንደሆነ የተበዳይ ገንዘብን ወይም ዋጋ ያለውን ነገር እንደ ሰነድ ያሉ መብት የሚሰጡ ወይም እዳ የሚያስቀረውን አሊያም ማናቸውንም ይህንን የመሰሉ ጥቅም ያለባቸውን ነገር እንዲሰጡ ማድረግና ማረጋገጥ አለበት። የወንጀል ህጋችን በአንቀጽ 713 ላይ ማንም ሰው የማይገባውን ንብረት ጥቅም ለማግኘት ወይም ለማስገኘት ስል ገንዘብን ወይም ዋጋ ያለውን ነገር፣ ሰነድ መብት የሚሰጥ ወይም ደግሞ ዕዳ የሚያስቀረውን ማንኛውንም ይህንን የመሳሰለ ጥቅም ያለበትን ነገር እንዲሰጠው ለማድረግ ከወንበዴነት ውጭ የኃይል ወይም ደግሞ ከፍ ያለ የዛቻ ድርጊት በሌላ ሰው ላይ የፈጸመ ወይም እንዳይከላከል ያደረገ እንደሆነ በማስገደድ መጠቀም ወንጀል ተጠያቂ ሊሆን እንደሚገባ በግልጽ ያስቀምጠዋል። አንድ ድርጊት በማስገደድ መጠቀም ነው ለማለት ድርጊቱ ተፈጻሚ መሆን ይኖርበታል። ይህም ዋነኛውና የመጀመሪያው ድርጊት ነው። ድርጊት ማለት ኃይል መጠቀም፣ ከባድ ዛቻ መሰንዘር፣ ወይም ተጎጂውን የመወሰን ነጻነት እስኪቀይር ድረስ ከባድ የሆነ ዛቻ መኖር አለበት። ይህ ሲሆን ድርጊት ተብሎ ይወሰዳል። ራሱን እንዳይከላከል ማድረግ የኃይል ድርጊት ወይም ዛቻ ከወንብድና ወንጀል የተለየ መሆን አለበት። ይህ ማለት እንደ ወንብድና ቅጽበታዊና አካላዊ ነጠቃ ላይ ያተኮረ ሳይሆን የተበዳየውን ፍቃድ በማጠፍ ላይ እያተኮረ ነው። ሌላኛው አንድ ድርጊት በማስገደድ መጠቀም ነው ሊያስብል የሚችለው ውጤቱ ነው። በሶስተኛ ደረጃ የሚቀመጠው የሀሳብ ክፍሉ ነው። ይህ ደግሞ ድርጊቱ ህገወጥ በሆነ መንገድ ራስን አሊያም ሌላውን ሰው ለማበልጸግ በማሰብ የተፈጸመ መሆን ይኖርበታል። ወንጀሉ እንዴት ይፈጸማል? ወይም አንድ ሰው ይህንን ወንጀል ፈጽሟል ለማለት ምን ምን መሟላት አለበት? የሚለው ስንመለከት በዋናነት እንግዲህ ሀይል መጠቀምን ከባድ ዛቻ መሰንዘርን ራሱን እንዳይከላከል ማድረግን ብሎ የወንጀል ህጋችን አስቀምጡ ነገሮች አሉ እንግዲህ ሀይል መጠቀም ስንል እንግዲህ ተጎጂ እና የአካላዊ ጥቃት ወይም ደግሞ ጫና ማሳደር ከባድ ዛቻ መሰንዘር ተጎጂው እምቢ የማለት ምርጫ እንዳይኖረው የሚያደርግ ከባድ ማስጠንቀቂያ መስጠት፣ ወንጀሉ ለራስ ወይም ደግሞ ለሌላ ሰው ያልተገባ ጥቅም ለማግኘት ወይም ደግሞ ለማስገኘት የተፈጸመ መሆን እንዳለበት እንድንጋገው በግልጽ ያመለክታል። ወንብድናና ስርቆት ንብረት ለመውሰድ ከሚፈጸሙት የወንጀል ድርጊቶች ውስጥ የሚካተቱ ናቸው። አፈጻጸማቸውን ስንመለከትም በማስገደድ መጠቀም ወንጀል በግል ተበዳይ ላይ በቀጥታም ሆነ በተዘዋዋሪ መልኩ ስነ ልቦናዊ ተጽዕኖ በመፍጠር የሚፈጸም ሲሆን ወንብድናና ቅስፈታዊ አካ ካላዊ ጉዳት በማድረስ ወይም ለማድረስ በማሰብ የሚፈጸም ነው። በወንጀል ህግ እንደተደነገገው ዛቻ፣ ማስፈራራት፣ ማስገደድ ዋጋ ያላቸው ነገር ወይም ንብረት ገንዘብ አሊያም ሌላ ጥቅም ከሌላ ሰው ማግኘትን ያካትታል። ስርቆት በሌላ መልኩ ያልተገባ ብልጽግና ለራሱ አሊያም ለሌላ ሰው ለማስገኘት በማሰብ የሌላውን ሰው ተንቀሳቃሽ ዕቃ ወይንም ከማይንቀሳቀስ ንብረት ላይ የተነጠለ ዕቃ አንስቶ መውሰድ በቀጥታ የራስን ንብረት ማድረግ ወይም በተዘዋዋሪ ከራስ ንብረት ጋር እንዲቀላቀል ማድረግ ነው። በእርግጥ ውንብድና አንዱ የስርቆት አካል ቢሆንም ማንም ሰው በመበልጸግ ሀሳብ የሌላ ሰው ንብረት የሆነውን ተንቀሳቃሽ እቃ ለመውሰድ እንዲያመቸው ወይም በሚወስድበት ጊዜ ሆነ ከወሰደ በኋላ የገጠመውን ለመቀልበስ በሌላ ሰው ላይ የኃይል ድርጊት መፈጸም አሊያም በማናቸውም በሌላ መንገድ ይህንን ሰው ለመከላከል እንዳይችል ማድረግ የወንብድና ተግባር እንደሆነ በወንጀል ሕጉ አንቀጽ 670 ላይ ተደንግጎ እናገኘዋለን። በማስገደድ መጠቀም ከሌሎች ንብረት ላይ ከሚፈጸሙ ወንጀሎች ለምሳሌ ከስርቆት እና ወንብድና በምን ይለያል ብለን ስንመለከት ወንብድናና ስርቆት ንብረት ለማውሰድ ከሚፈጸሙት የወንጀል ጌቶች ውስጥ የሚካተቱ ሲሆን አፈጻጸማቸውን ስንመለከት በማስገደድ መጠቀም በግል ተበዳይ ላይ በቀጥታ ሞ በተዘዋዋሪ መልኩ ሥነ ልቦናዊ ተጽዕኖ በማፍጠር የሚፈጸም ሲሆን፣ ወንብድና ግን ቅጽበታዊ አካላዊ ጉዳት ኢሚዲየት ፊዚካል ዳሜጅ በማድረስ ወይም ለማድረስ በመቃጣት የሚፈጸም እንደሆነ ድንጋጌ ያመለክታል። እንግዲህ በወንጀል ሕግ እንደተደነገገው ዛቻ፣ ማስፈራራት ወይም ደግሞ ማስገደድ ዋጋ ያለውን ነገር፣ ንብረት፣ ገንዘብ ወይም ደግሞ ሌላ ጥቅም ከሌላ ሰው ማግኘት እንደሚያካትት ማየት ይቻላል። ስርቆት በሌላ መልኩ ያልተገባ ብልጽግና ለራስ ወይም ደግሞ ሌላ ሰው ለማስገኘት በማሰብ የሌላ ሰውን ተንቀሳቃሽ እቃ ወይም ከማይንቀሳቀስ ንብረት ላይ እየተነጠለን እቃ አንስቶ መውሰድ በቀጥታ የራሱ ንብረት ማድረግ ወይም በተዘዋዋሪ ከራሱ ንብረት ጋር እንዲቀላቀል ማድረግ እንደሆነ የወንጀል ሕጋችን አንቀጽ 665 ላይ ተደንግጎ ያመለክታል። በእርግጥ ወንበድና አንዱ የስርቆት አካል ቢሆንም ማንም ሰው በመበልጸግ ሀሳብ የሌላ ሰው የንብረት የሆነውን ተንቀሳቃሽ እቃ ለማውሰድ እንዲያመቸው ወይም ደግሞ በሚወስድበት ጊዜ ሰሞኑን ከወሰደ በኋላ የገጠመውን ተቃውሞ ለመቀልበስ በሌላ ሰው ላይ የኃይል ድርጊት መፈጸሙ ወይም ደግሞ በማንኛውም ሌላ መንገድ ይህንን ሰው መከላከል እንዳይችል ማድረግ የውንብድና ተግባር እንደሆነ በወንጀል ሕግ አንቀጽ ስድስት መቶ ሰባ ላይ የተመለከተው ያሳያል። ዋጋ ያለውን ነገር አሊያም ጥቅም ያለበትን ነገር እንዲሰጠው ለማድረግ ከወንበዴነት ወንጀል ውጪ አንቀጽ ስድስት መቶ ሰባ ላይ ከሚጠቅሰው የኃይል ወይም ከፍ ያለ የዛቻ ድርጊት በሌላ ሰው ላይ የፈጸመ ወይም እንዳይከላከል ያደረገ እንደሆነ ቢያንስ በሶስት ወር ቀላል እስራት አሊያም እንደ ወንጀሉ ከባድነት ከአምስት ዓመት በማይበልጥ ጽኑ ስርዓትና መቀጮ ይቀጣል። በወንጀል ሕግ አንቀጽ 715 መሰረት በማስገደድ መጠቀም ወንጀል የተፈጸመ እንደሆነ ነው። በማስገደድ መጠቀም የሚያስከትሉ የተጠያቂነትን ስንመለከት እንግዲህ የወንጀል ሕግ አንቀጽ 713 ላይ የተመለከተውን ስናይ ማንም ሰው የማይገባውን የንብረት ጥቅም ለማግኘት ወይም ደግሞ ለማስገኘት ገንዘብ ወይም ዋጋ ያለውን ነገር ሰነድ፣ መብት የሚሰጥ ወይም ደግሞ ሄዳ የሚያስቀረውን ወይም ማንኛውንም ይህንን የመሳሰለ ጥቅም ያለበትን ነገር እንዲሰጠው ለማድረግ ከአሁን በድነት ውጭ የኃይል ወይም ከፍ ያለ ዛቻ ድርጊት በሌላ ሰው ላይ የፈጸመ ወይም ደግሞ እንዳይከላከል ያደረገ እንደሆነ በሶስት ወር ቀላል እስራት ወይም ነገሩ ወንጀሉ ከባድ እንደሆነ እስከ አምስት ዓመት ጽኑ እስራት ሊቀጣ እንደሚችል የወንጀል ህግ ያመለክታል። የዚህን ወንጀል እንግዲህ ከባድ ሁኔታም በወንጀል ህጋችን አንቀጽ 715 ላይ ተደንግጎ እናገኛለን። በዚህም ህጋዊ ፈቃድን ያገኘበትን ሙያ ወይም ደግሞ ስራን ያለ በመስራት ወንጀሉን የፈጸመ እንደሆነ ወይም ወንጀሉን የፈጸመው ለአካለ መጠን ያልደረሰውን ወይም ደግሞ ችሎታ የሌለውን መንፈሰ ደካማ የሆነውን ለማጉዳት አስቀድሞ ውጤቱን እየገመተ ድርጊቱን በመደጋገም በተበዳዩ ላይ የሀብት መራቆት እንዲደርስበት ወይም ደግሞ ተበዳዩ ራሱን እንዲኬድ ልከፋፍተው እንደሆነ እስከ አስር ዓመት በሚደርስ ጽኑ እስራት እና እስከ አስር ሺህ ብር በሚደርስ መቀጮ ሊቀጣ እንደሚችል የወንጀል ህግ አንቀጽ ሰባት መቶ አስራ አምስት ላይ የተመለከተው ያመለክታል። በአጠቃላይ የስርቆት ወንጀል በሰው ላይ ምንም አይነት የኃይል እርምጃ ሳይወሰድ በስውር ንብረትን በመውሰድ የሚፈጸም ሲሆን በዚህ ሂደት ተበዳዩ ንብረቱ መወሰዱን ላያውቅ ወይም በፈቃዱ አሳልፎ ላይሰጥ ይችላል። በአንጻሩ የወንብድና ወንጀል በንብረት ላይ ብቻ ሳይሆን በሰው አካል ላይ ጉዳት በማድረስ አሊያም አሁን ጎዳ አለው የሚል ቅጽበታዊ ዛቻ በመሰንዘር የሚፈጸም ነው። በዚህ ጊዜ ተበዳዩ ለአካሉ በመፍራት ንብረቱን እንዲሰጥ ወይም በኃይል እንዲነጠቅ በማ ለማድረግ ይፈጸማል። እንግዲህ በአጠቃላይ ስርቆት የስርቆት ወንጀል በሰው ላይ ምንም አይነት የኃይል እርምጃ ሳይወሰድ በስውር ንብረትን በመውሰድ የሚፈጸም ሲሆን በዚህ ሂደት እንግዲህ ተበዳዩ ንብረቱ መወሰዱን ላያቅ ይችላል ወይም ደግሞ በፈቃዱ አሳልፎ ላይ ይሰጥ ይችላል። በአንጻሩ የምብድና ወንጀል በንብረት ላይ ብቻ ሳይሆን በሰው አካል ላይ ጉዳት በማድረስ ወይም አሁን ጎዳሃለው የሚል ቅጽበታዊ ዛቻ ሚዲትሬት በማሰንዘር የሚፈጸም ነው። በዚህ ጊዜ እንግዲህ ተበዳዩ ለአካሉ በማፍራት ንብረቱን እንዲሰጥ ወይም ደግሞ በኃይል እንዲነጠቅ በማድረግ ይፈጸማል። በሌላ በኩል በማስገደድ መጠቀም ከእነዚህ ከስርቆትና ከውንብድና ወንጀል የሚለየው አፈጻጸሙ በአካል ጉዳት ላይ ሳይሆን በስነ ልቦና ጫና እና ማስገደድ ኮርን ላይ መስራት ስለሚያደርግ ነው። ወንጀሉ ከሌሎች አሁንም ከስርቆትና ውንብድና በተለየ ተንቀሳቃሽ ንብረት በተጨማሪ ሰነዶችን የተለያዩ የንብረት መብቶችን እና የዳስረዛን እንደሚያካትት ድንጋጌ በግልጽ ያስቀምጧል። እንግዲህ በዚህ የወንጀል አይነት ተበዳዩ በመደርስበት ከፍተኛ የስነ ልቦና ጫና ተገዶ እና ምርጫቱ ንብረቱን ወይም ደግሞ መብቱን እንካ ብሎ በገዛ እጁ አሳልፎ እንዲሰጥ በማድረግ እንደሚፈጸም ድንጋጌ ያስቀምጣል። ህብረተሰቡ ይህንን ቆ ተገቢውን ጥንቃቄ እንዲያደርግና ወንጀልን እንዲከላከል እንዲሁም ወንጀሉ ተፈጽሞ ሲገኝ የዛቻ ምልክቶችን ወይም ኤስኤምኤስ ምልክቶችና የድምፅ ሪከርድን በመያዝ ገንዘብ ሲጠይቁ በባንክ ወይም በኤሌክትሮኒክ መንገድ የላኩ እንደሆነ መረጃዎችን በመያዝ ለፖሊስ በፍጥነት በማሳወቅ ጥቆማ በመስጠት ምስክር ለመሆን ለፍትህ እርዳታ እንዲያደርጉ እናሳስባለን ይላሉ አቃቤ ህጉ። ህብረተሰቡ ይህንን አውቆ ተገቢውን ጥንቃቄ እንዲያደርግና ወንጀል እንዲከላከል እንዲሁም ወንጀሉ ተፈጽሞ ሲገኝ ለፖሊስ በማሳወቅ ጥቆማ በመስጠት ምስክር በመሆን ለፍትሕ እርዳታ እንዲያደርግ እናሳስባለን። አመሰግናለሁ። የሙዚቃ እረፍት ደግሞ አድርገን ተመልሰን እንገናኝ። ከሙዚቃው ስንመለስ ብታውቁት ብለን ያዘጋጀንላችሁ አንድ ጉዳይ አለ። እሱን የምናስደምጣችሁ ይሆናል። ድጋሚ ያለመከሰስና ያለመቀጣት የወንጀል ሕግ መርህ ወንጀል የማኅበረሰብን ብሎም የሀገርን ጥቅም የሚጎዳ እንደመሆኑ መሆኑ አጥፊዎችን ለማረም እንዲሁም ሌሎች ከመሰል ድርጊት እንዲታቀቡ ለማስጠንቀቅ ወንጀል ፈጻሚዎች በሕግ መጠየቃቸው የግድ ነው። ወንጀል ፈጻሚዎች ተጠያቂ የሚደረጉበት የወንጀል ሕግ የራሱ መርሆች ያሉት ሲሆን በድጋሚ ያለመከሰስና ያለመቀጣት መርህ አንዱ ነው። ድጋሚ ያለመከሰስና ያለመቀጣት መርህ ማለት አንድ ሰው ለፈጸመ ወንጀል በወንጀል ሕግና ሥነ ሥርዓት ሕግ መሠረት ተከሶ የመጨረሻ በሆነ ውሳኔ ጥፋተኝነቱ ተረጋግጦ በተቀጣበት ወይም በነፃ በተለቀቀበት ወንጀል እንደገና ያለመከሰስ ወይም ያለመቀጣት ክልከላ ነው። የኢፌዴሪ ሕገ መንግሥት በአንቀጽ 23 እንዲሁም የወንጀል ሕጉ በአንቀጽ 2 እዝባር አምስት ማንኛውም ሰው በወንጀል ሕግና ሥነ ሥርዓት መሠረት ተከሶ የመጨረሻ በሆነ ውሳኔ ጥፋተኝነቱ በተረጋገጠበት ወይም በነፃ በተለቀቀበት ወንጀል እንደገና እንደማይከሰስ ወይም እንደማይቀጣ ተደንግጓል። ይህም ዓለም አቀፍ ተቀባይነት ያለው መርህ ሲሆን ሀገራችን ባጸደቀችው በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነት አንቀጽ 14 ዝባር 7 ማንኛውም ሰው በአንድ ሀገር በወንጀለኝነት መቅጫ ስነ ሥርዓት ሕግ መሠረት ለመጨረሻ ጊዜ በተፈረደበት ወይም ነፃ በወጣበት ጥፋት ዳግመኛ አይከሰስም ወይም አይቀጣም በሚል ተደንግጓል። በተመሳሳይ በወንጀል ስነ ሥርዓት ሕግ ቁጥር 130 ህዝባር 2 ሕዝባር ለመሠረት ከዚህ ቀደም ተከሶ ነጻ በወጣበት ወይም የጥፋተኝነት ውሳኔ በተሰጠበት ወንጀል ዳግም የተከሰሰ ሰው ቀድሞ መቀጣቱን ወይም ነጻ መውጣቱን በመጀመሪያ ደረጃ መቃወሚያነት ማቅረብ እንደሚችል ተደንግጓል። ይህም ተቀባይነት የሚያገኘው ተከሳሹ ከዚህ በፊት በተመሳሳይ የወንጀል ድርጊት በወንጀል ህግና ስነ ስርዓት ህግ መሰረት ተከሶ የነበረና በተከሰሰበትም ወንጀል ድርጊት የመጨረሻ በሆነ ፍርድ ጥፋተኛ ተብሎ የተቀጣ ወይም በነጻ የተለቀቀ መሆኑ ሲረጋገጥ ነው። ከዚህ ጋር በተያያዘ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአንድ ወንጀል ድጋሚ ቅጣት የተከለከለው የመጨረሻ በሆነ ውሳኔ ጥፋተኝነት በተረጋገጠበት ወይም በነጻ በተለቀቀበት ወንጀል እንደሆነ የህግ ትርጉም ሰጥቶበታል። በዚህም መሰረት አቃቢ ህግ በወንጀል ስነ ስርዓት ህግ በተሰጠው ስልጣን መሰረት የሚሰጠው አያስከስስም ውሳኔ በአንድ ወንጀል ድጋሚ ቅጣት የመከልከል ጥያቄ የሚያስነሳ አይሆንም። በአንድ ወንጀል ድጋሚ ያለመከሰስ ወይም ያለመቀጣት መርህ ተግባራዊ የሚሆነው ጉዳዩ በፍርድ ቤት ታይቶ ተገቢ ነው የተባለ ውሳኔ መሰጠቱ ሲረጋገጥ ነው በማለት አስገዳጅ ውሳኔ ሰጥቷል። በአጠቃላይ ድጋሚ ያለ መከሰስና ያለ መቀጣት የወንጀል ህግ መርህ በሀገራችን ሕገ መንግስት በወንጀል ህግና በወንጀል ስነ ስርዓት ህግ እንዲሁም ሀገራችን ተቀብላ ባጸደቀችው በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነት ቅቡልነት ያለው መርህ ነው። ንቃተ ሕግ ንቃተ ህግ